አሰላም አሌይኩም ወረህመቱላሂ ወበረካቱህ ውድ እና የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? ደህና ናቸው? ሰላም ናቸው? እኛ ደህና ነን አልሐምድላ። እናንተ እንዴት ናችሁ? ያው ሰሞኑን አረፋ ነው፣ እንዴት አለፈ? ከእኛ ጋር አልሐምድላ በጥሩ ሁኔታ አልፏል እና ላይክ ሼር ሰብስክራይብ ስለምታደርጉልኝ ስለምታበረታት እና ጥሩጥሩ ኮሜንት ስለምሰጡኝ በጣም አመሰግናለሁ። አሁንም ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱን ለስካሁን በጣም አመሰግናለሁ ያው ሰላም ይበላችሁና ውድ ባለቤቴ ወደሚቀጥል ሀሳብ እንሄዳለን ሰላም አለኩም ወራሁትላይ ወበረከቱ ውዴ ዚዲ ዲ ተከታተሎች በሙሉ እንዴት ናችሁ ሰላም ናችሁ ይሄ በአለስ እንዴት አቀረማችሁ ሁሉ ሰላም ነው ስራ ጤና ደናናችሁ እኛ ጋር አልহামዱሊላ ያው ሰላም ተላቀርብላችሁ ይሄ ነው ሲዚ ዲ ምታችሁን ካለ ሲ በዛ ላይ እናወራለን አና ታምራላችሁ ደስ ትላላችሁ፣ አብራችሁ ስሩ ምናምን ብላችሁ ጥሩ ጥሩ ኮሜንት ሰጥታችሁናል። እኛም በዛ መሰረት ለመስራት እንሞክራለን ኢንሻአላ። እናንተም ላይክ ሸር ሰብስክራይብ አድርጉልን። ጥሩ ጥሩ ነገር ለእናንተ የሚያስተምርና ገንቢ የሆነ ነገር ይዘን እንመጣለን ብዬ አስባለሁ፣ ከምናየውና ከምንሰማው አንጻር። ምክንያቱም እኛ ኢትዮጵያ ነን ያለነው፣ እናንተ ደግሞ አረብ ሀገር ነው ያላችሁት። ለእናንተ የሚጠቅማችሁንና በቃ ጥሩ ነው ብላችሁ የምትወስዱትን ነገር ለመስራት እንሞክራለን፣ ወደፊት ማለት ነው እና ትናንት መቼ ነው፣ ትናንት ከትላንት ወዲያ ቪዲዮ ለቀናል። የአረፋንም ፓርቷና ፓርት 2 ብዬ ለቅቄላችኋለሁ። አንዳንድ ልጆች የቤትሽን ዝግጅት ምናምን ስንጠብቅ ነበር ብላችኋን አልተመቸንም። ምክንያቱ ሰው ይመጣል ምናምን ለመቅረጽ ትንሽ ይከብዳል ቤት ውስጥ። በዛ ላይ ደግሞ ከሰዓት ወደ ገጠር ሂደን አድረን ስለመጣን ያው ለመቅረጽ ምናምን አልተመቸንም እና ደግሞ በየቤቱ የምሳ ፕሮግራም ስላለ በዛ ስለምንዞር ቤትም አልተቀመጥንም አልተመቸንም። እናንተም ያው እረፍት ስለምትወጡ ብዙ እይታ ስለሌለው እኛም ከበዓል መልስ እናንተም ደግሞ ከኢጃዛ መልስ እንገራኝ ብለን በማሰብ ነው ማለት ነው። እና ገጠር ወርጄ የሰራት ቪዲዮ ነበረ። እና ብዙቻችሁ ደስ ብሏችኋል። አንዳንድ ማለት አብዛኛው ከመቶ ዘጠና ፐርሰንቱ በጣም ታበረታቱ ያላችሁ በእርች ጠንክሪ፣ ምናምን ጥሩ ነው ምናምን ነው የምትሉኝ ማለት ነው ያው አስር ፐርሰንቱ ደግሞ የራሱን የሆነ ኮሜንት ይሰጣል፣ አስተያየት ማለት ነው እና አሁን ይዘ ነው የመጣነው ነገር ተቀይመንበት ኦር ደግሞ አዝነንበት ሳይሆን የብዙዎቹ አስተሳሰብ ምን ይመስላል ማለት የኛ ሀሳብ ይሄ ነው፣ የእናንተ ሀሳብ ደግሞ ምን ይመስላል ለማለት አንድ ሁለት ጥያቄዎችን ይዘን መተናል ማለት ነው ኮሜንት ላይም ተጽፎ ስለነበረ እና ወደ ቀጥታ ወደ ሀሳቡ እንገባለን። እና የኛ ዝግጅት ደግሞ ለአጋጣሚ ማታ ዝግጅት እራት ነበር። እና እራት ስንሆን ደግሞ ያው ካሜራ ዜድም ያው እኔም እንግዲያስ ስለበዛብን ካሜራ የሚያነሳልንም ለአጋጣሚ ለነበር። ለአጋጣሚ በጣም ብዙ ሰው ስለበዛ ያው ያረፋ ነገር የኛ ነገር ታቆታላችሁ፣ ምሳ፣ እራት፣ ቁርስ በጣም ይነባበራል። እና ለአጋጣሚ በዛ ምክንያት ነው የእኛን የቤታችን ዝግጅት ያላሳይናችሁ። እንዲሁም የሰገዳው ቀን ደግሞ የሰገዳውን ያለው ነገር በትንሽ ቢሆን አሳይታችዋለሁ። ከሰገዳ መልስ ደግሞ ቤት ያለውን ያው ዝግጅት የዳቦ ምናምኑ ደግሞ እሱን እርግጥ ቶሎ ብለን ፍየል ታርዱ ግፍ ምናምን ብሎ ወደ ገጠር ለመህል ነበር የቸኮን ነው። ለዛ ነው ያላሳየናችሁ። እና በተረፈ ባለማሳየታችን የቤታችን በጣም ይቅርታ እንጠይቃለን። በተረፈ ያለው ነገር ደግሞ እስኪ ወደ ዋና ጉዳያችን እንገባለን። እና የመጀመሪያው አንድ እህቴ ኮሜንት ያደረገችልኝ ምንድን ነው ባልሽን፣ አላቅጥ አታሞግሽ ይኮራብሻል ምናምን ያለችኝ የዋታዎቹ ምናምን ምን የሚለው እንዳለ ሆኖ ማለት ነው እንዴ እኔ ማለ እኔ ፍቅር ምናምን ጠንበለሉ ምናምን ማለት ምን ያኮራል? ያኮራል? አረ ያኮራም። እንደውም ፍቅር ይጨምራል። የኔ ማለ እኔ ወድ ባልን ማሞገስ እኮ ፍቅር ነው የሚጨምረው እንጂ ሊያኮራ አይገባም። ምን ምን ያኮራ ነገር የለውም። እና ደግሞ አንድ አንድ ነገሮችም የፍቅር ቃል የምንጠቀምበትም ለቀልድም ለቁም ነገር እርግጥ ፍቅርም አለ ሊሆን ይችላል። ያው ለዛ እንደዛ ስለሆነ ነው። ይሄ ሊያኮራም ሰው ሊያንቀበር ለሰው ፍቅር ስለተሰጠ ሰው ልጅ ዝቅ አድርጎ ማየትም አይቻልም። እና በእንደዚህ አይነት አስተሳሰብ ማሰብ የለባችሁም። እና እኔ በእኔ አስተሳሰብ ማለት ነው፣ ማለት የሁሉም ሰው አስተሳሰብ እና አመለካከት ይለያያል። የሴቱም የወንዱ ማለት ነው። እኔ ስላቆላመጥኩ ጦር እንትን ስላልኩት የሆነ የሚኮራ ምናምን አይመስለኝም እንደኔ ማለት ነው። አንቺ ወይም የምትከታተይ ማለት ነው ባልሽን እንደዛ የምትዩው በቃ ጀግንነት ኦር ደግሞ ኩራት ኦር ደግሞ ልጥጥ የሚል ከሆነ ያ እንግዲህ እሱ ባህሪ ነው። እሱን ደግሞ እንደዚህ በማለት ምንም የተለየ ነገር ያየውበት ነገር የለም። ይኮራብሻል ለምን ይኮራል ማለት ይሄ እኮ ሕይወት ነው፣ ትዳር ነው። ሶ እሱ ቢያሞግሰኝ ባያሞግሰኝ እዚህ ካሜራ ላይ አይደለም፣ ዋናው ነው ከጀርባ ነው፣ የትዳር ትክክለኛው ሕይወት ማለት ነው። ይሄ ዩቱብ ላይ ድራማ የሚሰሩት ከባሌ ጋር ተጣላሁ፣ ባሌ ሌላ መጣብኝ ምናምን እንደዚህ አይነት ህይወት አይደለም እኛ የምንኖረው ማለት ነው። ትክክለኛ ህይወት ነው። ጠንበለሉ ምናምን ብል እየሳኩ ጀስት ፈን እያረኩ፣ እንደውም ጠንበለሉ ፈን እያረኩ እየቀለርኩ እኔም እየሳኩ ምናምን ነው እንጂ ይሄ ምን የሚያኮራው ነገር የለም። ቢኮራ ምንም አያመጣም ማለት ነው። እና ሁለተኛው ሀሳብ ደግሞ በነገራችን ላይ ነግሬያቸዋለሁ የራሳችንን ሀሳብ ለመግለጽ እና እናንተስ ምን ትላላችሁ ለማለት ነው ይሄን ጥያቄ ያመጣ ነው ማለት ነው። ሌላው ምንድን ነው የተባልኩት? ከአረብ ሀገር የወሰድሻት ብር አለች መሰል እስክታልቅ ከጎንሽ ነው ነው የተባልኩት፣ በኮሜንት ማለት ነው። እኔ አስተማሪ ሊሆን ይችላል፣ ግን ያመጣሁት ይሄን ጥያቄ እና ከአረብ ሀገር ያለ ሰው አንድ ነገር ነው የምነግራችሁ ነገር በጣም ያው፣ ማለት ሁላችንም ሴቶች ወይም ሁላችንም ሰዎች አይደለም የሰው ልጅ እንደመልካችን አስተሳሰባችን የተለያየ ነው። ኢትዮጵያ ያለው ወንድ ሁለት ወንድ ወይም ሶስት ወንድ ብቻ አይደለም። ወይ ሀምሳ ሀምሳ ፐርሰንት የሚበዛው ሴት ቢሆን በቃ ማቶ እንዳለ ማሴት አለ ኢትዮጵያ ሀገራችን ማለት ነው ከመቶ ሚሊዮን በላይ የሆነ ህዝብ ያለባት ሀገር እስላም ክርስቲያኑ ተዋዶ የሚኖርባት የፍቅር ሀገር ነች እርግጥ በዛ መሃል ጥሩ ልጅ አለ ጅል ልጅ አለ ድሩ ይልሽ አለ የተለያየ ነው በቃ እንደ መልካችን አስተሳሰባችን የተለያየ ነው ሰው ልጅ እና እንደታችን ከሀለብ ሀገር ያመጣሻት ብር እስከምጣር ከጎንሽና አትብላ ኮሜንት ላይ ጽፋም በበያይቸው ነው ምንድነው በውስጥ መስመር ትንሽ አውርተን ነበር። ማለት ስልሽ ለማስተማር ነው እንጂ የሞከርኳት ክፉም ቃለም ለመናገር አልሞከርኩም። ሪፕላይ አድርጌ ውስጥ በውስጥ መስመር እንደዚያ ጽፌ እላታለሁ። ማሰብ ያለባቸው ነገር ፣ እርግጥ አረብ ሀገር የሄዱ ሰዎች ለአላማና ለቅድ ለስራ ነው፣ ግን ኢትዮጵያ ያለን ወንዶች ደግሞ ሁላችንም እኮ ብር የለንም ማለት ወይም ስራ የለንም ማለት አይደለም እኮ። ወይም አረብ ሀገር የሄደች ሴት ብቻ ናት ብር ያላት ብላችሁ ማሰብም የለባቸው። አይቲንክ እኔ እና ሴት ደባ አረብ አገር ሄዳለች እኔ እዚህ አገር ነው የተገናኘ ነው፣ ግን ብርሶ ይኑራት እኔ ኑራት ልጅቱ የምታቆቁ ሲልት የላትም። አይደለ ግድ አረብ አገር ሄደ ሰው ብቻ ነው ብር ያለው። እሺ አረብ አገር ሄዶ ሰባት አመት አስር አመት የተቀመጡ ሰዎች ምንም ብር የላቸው የለውም እንዴ? እንዲሁም አገራችን ኢትዮጵያ ሆኖ ደግሞ የተለወጡ ሀብታምን ልጆች የሉም እንዴ? እንዴት በአንድ በኩል ብቻ እናስባለን? እና ደግሞ አይጥባጠፋ ደዋ ተመታ እርግጠው፣ አንዳንድ ወንዶች ውጭ ሄዶ ሴቶቻችን አታለው ብዙ ነገር ላይ ሊያረጉ ሊኖር ይችላሉ። ግን ሁሉም ወንድ አንድ አይደለም። ለምሳሌ ወንድም ላይ ኖርሽ ይችላል፣ ፍቅረኛ ላይ ኖርሽ ይችላል፣ ባል ላይ ኖርሽ ይችላል። ግን የወለደች ደግሞ ወንድ ነው፣ ከወንድ ነው የተገኘሽ አባት አለሽ። ይሄንንም ማገናዘብ አለብን። ማለት አረብ ሀገር የሄደ ሰው ብቻ አይደለም ብር ያለው። እዚህ ሀገራችን ላይም ሰርቶ የሚለወጥ በብዙ አይነት ሰን የምንለወጥበት እንትናለን እኛ ማለት እህቶች አሉ። ይሄን በቃ አለ አይደለ በቃ ምርጥ እናት አለችኝ። ግን እንደዚህ በጣም አለ አይደለ በጣም የሚያስጠላ ነገር ነበር ስታወራ የነበረው። እንደውም ሌላ ልጅም እንደዚሁ በውስጥ ሪፕላይ አርገ ስታወራት እንደዚ አይደረግም ስትላት ያቺኛቱን ልጅ ስትሰድብ ነበር። እናንተ የተበላችሁ ምናምን አይባልም፣ ጭራሽ ሊሆን አይገባውም። ምክንያቱም ሁሉም አይ ሁሉም በአንድ ላይ ድምድም አይባልም። ሁሉም ሴት ጥሩ አይደለም፣ ሁሉም ወንድ ጥሩ አይደለም፣ ሁሉም ሴት መጥፎ አይደለም፣ ሁሉም ወንድ መጥፎ አይደለም። ሁሉም የራሱ የተለያየ ነገር አላማ አለው፣ የተለያየ አስተሳሰብ አለ እንደመልካችን ሁሉ እና በዚህ ጉዳይ ነው አንድ ይዘን የመጣ ነው። በሌላ በኩል ሼር ኮምፒሊንግ እና ሰብስክራይብ ለምታደርጉት ከልብ እናመሰግናለን እንዲሁም ጥሩ አስተያየቶችን የምታበረታቱን ነገር ከልብ እናመሰግናለን እርግጥ ጅል አስተያየት ቴክስቱንም ጠልተነው አይደለም ማለት ጅል ኮመንቶችንም እንወዳቸዋል ምክንያቱም የምናስተካክልበት ዘይቤ ይኖራል የብስ እንድንጨምር የብስ እንድናስተካክል ያደረገናል ግን አንድ አይደለ በጣም ሀገራችን እናንተ ኢትዮጵያ ወንዶች እሷ እኛ የት ነን እኛ ኢትዮጵያ ወንዶች ነ ነው እኛ ኢትዮጵያ ነው ያለነው ግን ሄዳችሁ ሄዳችሁም እኮ እናንተ አረብ ሀገር ያላችሁ ዙሪያ መግቢያታችሁ እናት ሀገራችሁ ኢትዮጵያ ናት። የሀገሬ ልጆች እንኳን ብት ይመርጣል የኢትዮጵያ እሷ እዛው የአረብ ሀገር ልጅ እንደሆነች ነው ዋጋ የቆጠረችው። እናንተ የኢትዮጵያ ወንዶች እናንተ እንትና ይባሉ በኢትዮጵያ ዊነታችን ልኮራበት ና ላፍርበታችን በጣም ደስ ኢትዮጵያ በመሆኔ በጣም ደስተኛ ነኝ እኔ በራሴ ማለት ነው። እና እንደዚህም ማለትም አይቻልም እና ይህን ነው የምላችሁ። በተረፈሲ ደግሞ ዜድ ምትላችሁን አዳምጡ ያው እሱ በራሱ ያለውን ነገር ነግሯቸዋል። ከአረብ ያለሽ ብር እስከሚያልቅ ነው ከጎንሽ ምናምን ለምትሉ ብር ላይ ብቻ እህቶቼ ትኩረት አታድርጉ። ብር ላይ ብቻ ከሆነ ትኩረትሽ በቃ አይምሮሽ አይሰራም ማለት ነው። በእርግጥ ያስፈልጋል ብር ወሳኝ ነገር ነው፣ ግን ሁሉ ነገርሽን፣ አስተሳሰብሽን፣ ትዳርሽን፣ ሁሉ ነገርሽን ብር ላይ ማድረግ የለብሽም። እኔ ከመጣሁ አረፋን ለሁለተኛ ጊዜ ሳሳልፍ ነው ኢትዮጵያ ውስጥ ማለት ነው። ከአረብ የመጣ ሰው ምንም ያን ያክል ስራ ቢከፍትም ያን ያክል አመርቂ ነገር ስለሌለ ወጭ እንጂ ገቢ የለውም። ማለት ብሬን ከሆነ ብሎ የገባው እኔ ከአመት በላይ ሆነኝ። ሶ ብር አላቂ ነው ቢኖርሽ ራሱ ማለት ነው። እና የሚኖርበት አላማ ለምን ትሰሪያለች? ለምሳሌ አይ ቲንክ አንድ ሰው መቼም ውጭ የሚሄድ ሰው ወይ ባለ ትዳር ሆነው ወይም ገና ያላገባች ሴታለች። ለወደፊት ህይወት መሰረታዊ ለማስያዝ ነው ለወደፊት አግብተን ወልዳ ለምትኖረው ያንን ጥሪት ለማያዝ ነው አረብ ሀገር የሚካሄደው እንጂ ዝም ብሎ ለመዝናናት አይደለም። መችም አላማ ይዞ ነው አንድ ሰው ሲሄድ አደለ። አሁን አይ ቲንክ እንደዚህ ያልሽው እህቴ፣ አንቺ ለምንድ ነው ለምትሰሪው? ለምሳሌ ለምንድ ነው ለምትሰሪው? አረብ ሀገር ሄደሽ ያንን ብርሽ የምን ልታደረጊው ነው? ሄደሽ ሄደሽ ወይ ለራስሽ ቤት መስሪያ ወይም የሆነ ለቤተሰቦች አላማ ልታደረጊ ነው አደለ? ሄደሽ ሄደሽ ወንድ ነው ትሞለቅሻለሽ። ያለሽ አለ ወንድ መችም አትቀመጭም። ወንድም ማለት መቀመጥ ይችላል ያለችውን መሰለ የሰው አስተሳሰብ ሳስበው ብር ካለን ወንድ አብሮን ይቀመጣል። ብር ካለቀ ደግሞ ይሄዳል። ይሄ እንደዛ ፍሬ ሀሳቡ እንደዛ ከሆነ አይ ማለት በብር የመጣ ነገር እርግጥ ፍቅር የለም ሲጀምር ያልቃል ይሄዳል። እንደዛ ብላ ማሰብ የለባትም። ሁሉም አንድ አሁን ድምዳሜ የኢትዮጵያ ወንዶች ስላለች ነው እንደዚህ ያወራኋት። እርግጥ አይ ቲንክ ነጥላኔን ብትለኝ ወይም አንዳንድ ወንዶች ብትል ልቀበላት ይችላሉ፣ ትክክል ናት። ምክንያቱም ሁሉም ወንድ አንድ አይደለም፣ ሁሉም ሴት አንድ አይደለም። ግን የኢትዮጵያ ወንዶች ላ ድድም ማድረጎች እንዳለ በእንደዛ ነው እንጂ እኔ ኮመንት ራሱ የመለስኩላት እኔ የምትለኝ እራሱ ችግር የለውም። ኖ ኖ ፕሮብለም ላልትችግር የለውም። አሁን እኛ ለማለት የፈለግነው ሁሉን ነገር በብር ብቻ እንትን አትበሉ ለማለትው። ሄር ያሰላሙ አሰላሙ አለይኩም ወረህመቱላ ወበረካቱ እኔ እዚሁ ላይ ያበቃለ። ዜድ ታወራችኋለች። መልካም እና ምንድን ነው እህቶቼ ማለት ነው ሁሉ ነገራችሁን በገንዘብ አተምኑት። አሁን ላይ የጠፋው ጥሩ ትዳር ነው እንጂ ገንዘብ አይደለም። ገብሻል። ቤሰርተሽ እቃ ሟልተሽ ከአባትሽ ጋር ከወንድሞሽ ጋር ትኖሪም። ትዳር መስርተሽ ነው የምትኖሪው። ትዳሬን የሚመጣው ደግሞ በቃ ገንዘቤን ብሎ ነው ብቻ ብለሽ አይምሮሽን አታሳምኝ። በራስ መተማመን ይኖርሽ። ገንዘብሽን ብቻ ብሎ ላይ መጣ ይችላል። የማናት ልጅ ምንድናት? ምን አህላቅሽን ምንሽን አይቶ የሚመጣ ሰው ሊኖር ይችላል እንጂ በቃ ገንዘቤ ካለቀ ይሄ ሰውዬ ይሄዳል። ኦር ደግሞ አንዳንድ ሰዎች ተጋብተው እንዲ ቪዲዮ ሲሰሩ ብርሽ እስካለ ከጎንሽ ነው ከዛ ይሄዳል፣ እንደዚህ ጅል አስተሳሰብ እንዲኖራቸው አልፈልግም፣ ውዳቶቼ ማለት ነው። ገብቷቸዋል አባባሌ። እኔ አሁን መልክ ባይኖረኝ መልክም ብሎ ላይመጣ ይችላል። የከልዬ ልጅ ናት፣ ጥሩ ልጅ ናት፣ ስነ ምግባሯ አስተሳሰቧ ምናምን ብሎ ሊመጣ ይችላል። ምክንያቱም ፊትሽን በመስታወት አይተሸዋል። መኪና የሄደበት ይመስላል ምናምን ቆንጆ ነው ብልሽ ታወሪያለሽ። እንደ ምናምን ያለችን ኮሜንት ራሱ አለች ትናንትና ማለት ነው። ፊቴ ለእኔ በቂ ነው፣ ምክንያቱም የፈጠረ ጌታ ነው የሰራኝ እኔ በራሴ የምጨምረው ነገር የለም። ገብቷችሁ አለ አባባሌ። እንደዚህ ተፈጥሬ ወይም እንደዚህ ፊት ኖሮኝ ምንም ያጣሁት ነገር የለም አልሐምዱሊላ። ምንም ያጣሁት ነገር የለም። ቆንጆ ስለሆንሽ ምንም የተጨመረልሽ ነገር የለም። እኔ ቆንጆ ስላልሆንኩ ምንም የተቀነሰብኝ ነገር የለም። ገብቷችሁ አለ አባባሌ። አይነ ስውርም ብትሆን አላህ ነው የሰጣት። አካል ጉዳተኛም ብትሆን አላህ ነው የሰጣት። አላህ በፈጠረው ነገር ላይ አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ ብለሽ ኮሜንት መስጠት የለብሽም። አንዳንድ እህቶችን ነው የምነግራቸው። ምክንያቱም ነገ ወላድነሽ ምን አይነት ነገር አላህ እንደሚሰጥሽ አታውቂም እና በአላህ ስራ ባትገቡ ጥሩ ነው። እኔ ደግሞ በራስ መተማመን ጥግ ነው። አልሐምዱሊላ በራሴ ተማምኜ፣ በቃ ኮንፊደንስ ኑሮዬ ነው። ቪዲዮ ሰርቼ እራሱ መፖስተው ማለት ነው። ገብቶሻል አባባሌ። አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ ገንዘብሽ እስካለ ነው ካጠገብሽ ምናምን ነው ወይ? እኔ ከአረብ ሀገር ሁኜ ተጀናጅኝ ምናምን እዚህ መጥቼ አላገባሁትም። ተያይተን ተጠናንተን ቤተሰቦቻችንን ጠይቀን የማናት ልጅ ተብዬ ምንድነው ስነ ምግባሯ፣ ባህሪዋ ተብዬ የተገባሁ ነኝ። እሱንም አጣርቼ ያገባሁት ሰው ነው። ብሬ ስላለቀ አይደለም። አንዳንዴ ፍች እኮ ሊፈጸም ይችላል፣ ግን ብር ስላለቀ አይደለም እልሃሽ በቃ ካለሽ አላህ የሆነ ምክንያት ይፈጥርና ያለያይሻል። እህል ውሃሽ ይቀጥላል። ካለ ደግሞ በቃ ሊፈርስ ያለውን ነገር አላህ በመላ በዘዴ ያድርጎ ያስቀጥለዋል ማለት ነው። እንደዚህ አይነት አስተሳሰብ ሊኖራቸው አይገባም ለማለት ፈልጌ የእኔ አስተሳሰብ፣ የእናንተ ደግሞ ምንድን ነው? ሌላው ደግሞ የሆነ ጊዜ የተኮመታለ በዚሁም አስተማሪ ማስተማሪ ስለሚሆንና መናገር ስላለብኝ የአረብ ሀገር ሴቶች ቤታችሁን ትሰራላችሁ፣ ዕቃ ታሟላላችሁ፣ ከዛ ወንድ ታስገባላችሁ የሚል ነገር ኮመንት አድርጋለች። የሆነ ጊዜ አሁን አስታወሻው ነው። አሁን ላይ የጠፋው ጥሩ ትዳር ነው። ጥሩ ትዳር ቤቴ፣ ኑሮዬ በቃ ብሎ የሚኖር ሰው ነው የጠፋው። እኛ ደግሞ ከዛ ስንመጣ በቃ በሰራሁት ቤት በገዛሁት ነገር ተደስቼ ልጅ ወልጄ ጥሩ ህይወት፣ ጥሩ ሀያት ኖሮኝ ብለን ነው የምናስበው። አንዳንድ ወንድ ደግሞ በቃ እሷ ካረመጣች ይሄን ያህል አመት ኖራለች በቃ እንደምንም ብዬ ተፍተፍ ብዬ እሷን አግኝቼ አግብቼ በልቼ ልውጣም የሚል አለ። ወይም ደግሞ ከእሷ ጋር ሆኜ ባለች ነገር ባላት ነገር ተሳስበን ተመካክረን ህይወታችንን እንቀጥላለን የሚል አለ። ሁለት አይነት ገጽታ ነው ያለው። ገብቷችሁ አለ አባባሌ? እሺ እኔ ብሞት ወንድ ልጅ ቤቴ አላስገባም የምትሉ ልጆች አላችሁ። ለምንድን ነው ታዲያ የምትለፊው? መልስ እንድትሰጥ ነው። ለምን ትለፊያለሽ ብቻሽን ለምን ቤት ትሰሪያለሽ? ብቻሽን የቤት እቃ ለምን ታሟያለሽ? ታዲያ እንደዛ ብለሽ ካሰብሽ እኔ ወንዱ ነው የሚያስተዳድረኝ የምፈልገው ብለሽ ካሰብሽ ለምን ትለፊያለሽ? አንቺ ለምን ብቻሽን ትኳትኛለሽ? ለምን ያንን ቤት ለመጨረስ ፍዳሽን ታያለሽ? ግብሶ አለባበ እንደዚህ አይነት አስተሳሰብ ልታስወግዱ ይገባል። ዋናው ነገር መልካምና አህላቅ ያለው ጥሩ ወንድ ስነ ምግባር ያለው ቤተሰቦቼን የሚያከብር የሚወድ እኔን የሚወድ የሚያስበኝ፣ አላህ ወፍቀኝ ብለሽ ዱ አድርግ እንጂ ይህን ሰርቼ ይህንን እቃ ስለገዛ ወንድ ልጅ አላስገባም ባይ። ዘ ወይ እህት የሌለው ኦር ሚስት የሌለው አጋዥ ከኢትዮጵያ ውጭ የሌለው የሌላቸው ወንድሞቻችን እዚህ ሀገር ላይ ቦታ ገዝተው ቤት መስራት አይችሉም፣ በኢትዮጵያ ኑሮ ማለት ነው። ግን እንዳቅማቸው አቅማቸው በቤተሰቦቻቸው ግቢ ውስጥ የራሳቸው የሆነ ሰርቪስ፣ የራሳቸው የሆነ ቤት አለ። አንቺ ደግሞ እዛ ሲወስድሽ በቀፋታ ማለት ነው። የምፈልገው ለየትኛው ኑሮዬ ነው ቤቴን የሰራሁት ተቃይና የሟላሁት ልኖርበት ነው ብለሽ በፍቃድሽ ና ሂድና እንኑር ትዋለሽ። እሱም እሺ ብሎ ይመጣል። ታዲያ ምንድን ነው ቤቱን ሰርቼ የቀሟልቼ ወንድ ልጅ ላስገባ ነው ወይ ምና የሚባል ነገር የለም። ዋናው ጥሩ የሆነ አህላቅ ያለው ወንድ ይስጠኝ ቤቱን የለፋሽበት እቃውን ያሟላሽው መቼም ወንድምሽን አታገቢም፣ ኦር አባትሽን ኦር አጎትሽን ያጎትሽን ዝርያሽን አታገቢም። አረለ ሶ ይሄን አመለካከት እንዴት ታዩታላችሁ? እንደኔ አመለካከት ግን ቤትም ቢኖርሽ እቃም ቢኖርሽ ማለት ነው ባለሽን ይዘሽ ብትመጪ ምንም ችግር የለውም። እንደኔ አስተሳሰብ ዋናው ጥሩና ቅን የሆነ ልቦና ያለው የሚያከብርሽ ቤተሰብሽን የሚያከብር አህላቅ ያለው ጥሩ ባዲስጤን ብለሽ ዱ ጥሩ ወንድ ነው የጠፋው። ማለት ነው እንደኔ አስተሳሰብ ማለት ነው እንጂ ይሄ ስላለኝ ይሄ ነው ይሄ ስላለኝ ይሄ ነው ነው ወይ? እንደዛ ብለሽ አስታሰብ ብሬ እስከሚያልቅ ነው የሚመጣው። ብሬ ካለቀ ይሄዳል ብለሽ የምታስብ ከሆነ ጭንቅላትሽ የምታሰመኝ ከሆነ ማግባት ማጋት የለብሽም። በቃ አንቺ እየሰራሽ ገንዘብሽ የማያዝ ብቻ ነው ያለብሽ፣ ህይወት መመስረትም አያስፈልግሽም። ምክንያቱም ህይወት መስርተሽ ያ ብርሽ ካለቀ ጥሎሽ ከሄደ አንቺ ወደታይ ወደቅሽ ማለት ነው። ገብቷል አባባሌ? እንደዚህ አይነት አስተሳሰብ ብቻ የሚኖርሽ ከሆነ ማግባት የለብሽም። እየሰራሽ ብቻ ብርሽ መያዝ ነው። የኔ ሀሳብ ይሄ ነው። እናንተ የምትላላችሁ ቪዲዮ እንዳይረዝም ማለት ነው። ሶኒ፣ እንደዚህ አሁን እነዚህ ነገሮች ያነሳሁት እንደ ሀሳብ ነው። የኔ ሀሳብ ይሄ ነው። የእናንተ ሀሳብ ምንድን ነው? ምክንያቱም የሁላችንም አስተሳሰብና አመለካከት በጣም ስለሚለያይ ማለት ነው። እና ይሄን ይመስላል። የተሳሳተ ነገር ካለው ደግሞ ቪዲዮን እስከ መጨረሻ ስሙ። መጀመሪያ የተሳሳተ አማርኛም ሊሆን ይችላል። ሰውነንና ስናወራ አንዳንዴ ማውራት ያለብንን ትተን አለማውራት ያለብንን ነገር እንሄዳለን ማለት ነው። አፉ በሉ ተናድጄም ተበሳጭቼ ምናምን አይደለም። ግን ምንድነው ሀሳባቸው? እኔ ሀሳብ እንዲህ ነው። የተመልካቹ ሀሳብ ምንድን ነው ለማለት ፈልጌ ነው። ውድህቶቼ ማለት ነው። እና በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ።